እጄን እንደዚህ አድርገሽኝ ፒስ ነው ስትይ ትንሽ አይደብርሽም እንዴ? አንተ ስተመልከት እንዴት ፊቴ እንዳደረግከው ጎዳውሽን አረጣጣይሎ ቤት ሰብስክራይብ ና ላይክ እያደረግን፣ ሰላም ሰላም ሄዶች ቤተሰቦች፣ ደም ቆይታችኋል። እንኳን ወደ ቻና ላይ በድጋሚ መጣችው። አፍላ ፍቅር እንደሚታወቀው ሲያዝናናን ቆይቷል። አሁንም አፍላ ፍቅር ከነበረበት ከፍታ ዝቅ ሳይል ዛሬም እንደ ጓጓንለት ቆይቶ አሁንም በዚያው ከፍታው ቀጥሏል። ጸጋ እንግዲህ ያሬድ ከሀገር ሊወጣ እንደሆን አስወርታ ቤዛን አስጨንቃታለች። ከዚህ ቀደም እንደምታውቁት አፍቅራለች፣ ማፍቀሯን ግን አታምንም ስትደረደር ነበር። ያሬድ ከሀገር ሊወጣ ሲል እኔ ለማንትተህ ብላ በቀጥታ ፍቅሯን ገልጻለች። ፕሮሰሱ መቋረጥ አለበት ያሬድ የግዴታ ከቤዛ የፍቅር ይሁንታ ማግኘት አለበት። ይህንን ደግሞ ሚስጥር እስኪያፈተልክ ድረስ ጥሩ ማስፈራሪያ አሊያም ደግሞ ቤዛ ፍቅሯን እንድትገልጽ የሚገፋፋ ምክንያት ነው ብለን እናስባለን። ቤዛም ከያሬድ ጋር ከዚህ በኋላ ልንመለከታት እንችላለን። ሶሲ የመጀመሪያዋ ሲን ጀምሮ እስከ መጨረሻው ድረስ የምታደርጋቸው ነገሮች በጣም ነበር የሳኩት። ረጅም ሰዓት ያሳቀችኝ ሶሲ እንግዲህ እንደሚታወቀው እጅግ በጣም ከባድ ተዋናይ ነች ሌላኛው ሌቭል ላይ ያለነው ፐርፎርማንሷ እጅግ በጣም ጎበዝ ተዋናይት እንደሆነ እንደሆነች እናውቃለን። ይሁንና ግን ካራክተሯ ደግሞ ከሷ የትወና ብቃት ጋር ሲደማመር አሁን ደግሞ ታሪኩ ያለበት ቦታ እጅግ በጣም የሚያስደንቅ ነው። እንደምታውቁት ኢዮሲያስን ጨብጣ የትዌንቲ ፈርስት ሴንቸሪ ነው፣ እናም መስተፋቅር የሚባል ነገር የለም ብላ ኢዮሲያስን ቻሌንጅ አድርጋው ነበር። የኢዮሲያስንም ቻሌንጅ ከተቀበለች በኋላ አሊያም ደግሞ ከጨበጠችው በኋላ ስለሱ ማሰብ ማቆም አልቻለችም። ከዛሬ እንግዲህ ዴቭ ባለፈው ፊንት ከሰራችበት ቦታ ከዚያ እሷን ጠይቋት ለእሱ አስረድታ ወይም እውነቱን ተናገረችና ወስዳ ከኢዮስያስ ጋር አገናኝተዋለች። ከዚያም እንግዲህ ጓ ማለት ስላለበት ዴቭ ጓ ብሏል። ይሁንና ግን ኢዮስያስም የሚፈራ የዋዛ ሰው አይደለም። ዴቭ ፍቅሩን እንዳያጣ አሊያም ደግሞ ከሶሲ እንዳይለያይ ማድረግ ያለባቸው ነገሮች ያደርጋል። ምንም ጥያቄ የለውም። ይሁንና ግን የአርክስልን ጥያቄ ኢዮስያስንም አስደንግጧል። ምክንያቱም እሱማ የወሬ ጠማቂዋ ወረኛዋ ቤቲ ይህንን ወሬ አስወራች እንጂ ኢዮስያስ ጋር እንዲህ የሚባል ነገር የለም። ይህንን የሚያውቀው ኢዮስያስ በጣም የደነገጠው ምክንያቱም ከጅምሮ የተወራው ወሬ ምናልባት ለማስፈራራት ና ለፈን ነው ብሎ ቢያስብም እንኳ አሁን ላይ ሲሪስ እየሆነ ሲመጣ ኢዮስያስም ደንግጧል። ከዚህ በኋላ ይህ ነገር መቆም አለበት ብለዋል። ሄዶም ደግሞ አዲስቱን ሄቨን፣ እኔን ጨብጠሽኛል፣ አብረሽኝም ውለሻል፣ ስሜሻለው፣ ነገር ግን ፍቅር ይዞሻል ወይ ሲል ጠይቋታል። አላያዘኝም ብላ ስትመልስለት ነበር። ስላላመንኩበት ነው ብላ ስትናገረው ነበረ። ይሁንና የኢዮስያስ የመስተፋቅር ወሬ ቤቲ የጠመቀችው ወሬ እንግዲህ ዘመቻ መስተፋቅርን አስጀምሯል ማለት ነው። እጅግ በጣም ያሳቀኝ ከመጀመሪያ ጀምሮ እንግዲህ ሶሲ ከዚህ ቀደምም እንደምታውቁት የሆነ ነገር ሲከብዳትና ሲጨንጋት ጩኸት ነው የምትጮኸው፣ ና የምጮሁባት ፓርት ደግሞ እጅግ በጣም ለእኔ ፈኒው ፓርት የምጮበት ፓርት ነው የምጮሁበት መንገድ ከዚያ በኋላ አካላዊ እንቅስቃሴዎቿ ጭምር በጣም የልጅቱን የትወና ብቃት ሁሌም ነው ማደንቀው። እጅግ በጣም የምትገርም ልጅ ነች፣ ምንም ጥያቄ የለውም። ዛሬ ደግሞ ያደረገቻቸው ነገሮች እኛም ደግሞ ያንን ደግሞ የምታሳይበት መንገድ የተወነችበት መንገድ፣ ኢትዝ ኢምፕሬሲቭ። እኔ በጣም ነው ያደነኳት፣ በጣም ነው የገረመኝ፣ በጣም ነው የደነቀኝ። ሰብስክራይብ ና ላይክ እያደረገ አዲሱ ጥምረት ሁላችንም ደግሞ እጅግ በጣም ደስ ያለን የፊዮሪና የቅዱስ ጥምረት ነው። የፊዮሪና የቅዱስ ጥምረት በሃናና በብሩክ መካከልም ሌላ ጣጣ ይዞ መጥቷል። ብሩክ እንግዲህ ፊዮሪ ከቅዱስ ጋር እንዳትገናኝ ለማድረግ ወይም እሷን ፕሮቴክት ለማድረግ በማሰብ ብቻ ለቅዱስ መልስ መስጠት ስላለበት አዎ አፈቅራታለሁ ሲል ድንገት ኋላ የነበረችው ሀና ይህንን ሰምታ ተበሳጭታለች። ይሁንና ግን ብሩክ ከሀና ውጪ ፊዮሪን ያፈቅራል ተብሎ አይታሰብም። ፊዮሪ ብቸኛ ናት ብሎ ስለሚያስብ ብሩክ በጣምም ስለሚያስብላት ስለሚጨነቅላትም እሷን ለመከላከል ነው እየሞከረ የሚገኘው። ይሁንና ሀና እንግዲህ መቅናቷ አልቀረም። ያስቀናልም ምክንያቱም የሚናገራቸው ነገሮች እውነት ይመስላሉ። እዚያ ላይ ደግሞ ከእሷ ተደብቆ አሊያም ደግሞ እሷ በሌለችበት ቦታ እንዲህ ብሎ ፍቅሩ መግለጹ ልክ አይደለም። ቅዱስም ደግሞ ይህን ነገር ወደ ብሩክ አዙሮ ለፊዮሪን እንደሚያስብላት አሳይቷል ማለት ነው። ብሩክ ፊዮሪን አፈቅርሻለው እያላት በደረቁ ነው ብሎ ያምናል ቅዱስ። ይህ በደረቅ ያለውን ነገር ፊዮሪን አፈቅራታለው ማለቱን ሀና መስማቷ ከብሩክና ሀና መካከል የሚፈጥረው ነገር ለእሱ መቀጣጫ እንዲሆነው አንቺን ሰው አይደለሽም ወይ መፈቀር አይገባሽም ወይ ሲል የአሳቢነት ነጥብ አስቆጥሯል ማለት ነው። እንደምታውቁት ፊዮሪና ቅዱስ እንግዲህ ተደባድበው ነበር። ድብድባቸው አልተቀረጸም። እኔ ግን የመኝታ ክፍል ብቻ እንጂ የአደባባይ ላይ ድብድብ የማይቀረጽበት የመጀመሪያውን ህይወት እንግዲህ በፊዮሪና በቅዱስ መካከል ተመልክቻለሁ። ሁሉም ድብድቦች መቀረጽ እንዳለባቸው አምን ነበር። ፊዮሪና ቅዱስ ተቀጣጥረው የቀጠሮ ድብድብ ተደባድበዋል። ከዚያም ደግሞ ሲሸሸሙ ነበር። አንቺ ነሽ ያሸነፍሹ አንቺ አለቃ ሁኝ፣ እሷ ደግሞ ማሸነፊን አላምንም፣ ስለዚህ አለቃዋ አንትነስ ሲሉ ሲሸሸሙ ነበር ብቻ የነሱ ጥምረት እጅግ በጣም ነው ደስ የሚለው። በቀጠሮ ተደባድበው የታረቁ ከዚያም በኋላ ደግሞ በፍቅር የሚነጋገሩ የመጀመሪያው ካፕሎችን ነው እንግዲህ ን የተመለከትኩት። ባለፈውም ሲናገር ነበር ባልና ሚስት ሊደባደቡ ይችላሉ፣ ከዚያ በኋላ ግን ተቃቅፎ ነው መተኛት ያለባቸው ሲል ነበር። ይህንኑ አድርጎታል። የፌሬና የቅዱስ ጥምረት እንግዲህ እጅግ አስደናቂ ጥምረት ነው። ሌላኛው እንግዲህ ቦቸራ ቦቼ ትምህርት ቤት ስራ ጀምረዋል። ካፌ ውስጥ ማስተናገድ ጀምረዋል። ይሁንና ግን የመጀመሪያ ጓደኞቹን በመጋበዝ ሊጨርስ ቆቀርና ሻዩን ሁሉንም ሲያድላቸው ነበር። እንግዲህ በመምህራን ካፌ ወይም በመምህራን ላውንች ነው እያገለገለ የሚገኘው። በዚህም ቆቀርና ሻይ አምጥትለው ጓደኞቹ አድሏል። ጓደኞቹ ደሞዝን ሰጥተን በምን ልትኖር ነው ብለው የሚጠየቁትም ያኔ ጎዳና ላይ እንኳን ሆኜ ምን እበላለው ብዬ አስቤ አላውቅም እንኳን እናንተን አግኝቼ ሲል እንግዲህ የማስተዋልን ንግግር በፈገግታ በሳቅ ብቻም ሳይሆን ቦቸራ በቁም ነገርም አለሁበት ያለበትን ኤፒሶድ ተመልክተናል። አብራችሁኝ ስለዘለቃችሁ አመሰግናለሁ። ቻናል አዲስ ከሆናችሁ ቻላ ሰብስክራይብ እያደረጋችሁ ይህን ቪዲዮ ደግሞ ላይክ ና ሼር ብታደርጉት ትደግፉኝ ያላችሁ አብራችሁኝ ስለዘለቃችሁ በድጋሚ እጅግ በጣም ነው የማመሰግነው። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ፣ እወዳችኋለሁ። ባይ ባይ። ሰብስክራይብ ና ላይክ እያደረግን